ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም ድቤት ሰቦች እንዴት አመሻችሁ እንዴት እናችሁ እንደናነኛ አልহামዱሊላ ኑራ አብረን እንስራ መኮረና በጣም ቀላል መኮረና በኩዳር አምሮኝ ነው ኑራ አብረን እንስራ እዚህ ጋር እሺ ከተከተፈሽን ክርታለኝ እዚህ ጋር ካሮት አለ እየተበሸረ ካሮት እዚህ ጋር ደግሞ ጥቅል ጎመን የተከተፈ ጥቅል ጎመን እዚህ ጋር በዛ ያለኝ። እነዚህ ሶስት ደግሞ ፍልፍል ሮሚ ሶስት ፍልፍል ሮሚዎች ናቸው። ሶስት አይነት ማለት ነው። ከለሩ እነዚህ ነው ከለሩ። እዚህ ጋር ነጭ ሽንኩርት አለኝ። ዝንጅብል ላርጉበት። እኔ ዝንጅብል የለኝም። በቃ ዝንብዬ ልሰራው ነው ማለት ነው። እዚህ ጋር ደግሞ ዘይት ዘይቱን አለ አብረን ነው እንስራው ወድ ቤተሰቦች። እዚህ ጋር መኮረናው እየበሰለ ነው። ግን ረጃጅሙ ፓስታ የሚባለውን ብታረጉ የተመረጠ ነው። እኔ ግን ስለሌለኝ በቃ ባለውን እየሰራሁ ያለሁት ማለት ነው። እዚህ ጋር መኮረና አለኝ። አሁን እንትኑን እንሰራለን። ድስታችንን ጥደናል። ድስታችንን ጥደናል። ከዛ ዘይቱን እናደርጋለን። ዘይቱን ትንሽ ተደረጋችሁ በኋላ ከዛ ሽንኩርት እንጨምራለን ሽንኩርታችንን እንደዚህ እንጨምራለን። ከዛ እንደዚህ ጠብሰዋለን ማለት ነው ሽንኩርቱን። በነገራችን ላይ በጣም ቀላል ነው፣ በጣም ነው የሚጣፍጠው። ከሳችሁ ቅመሱት ማለት ነው። እዚህ ጋር እንደነገርኳችሁ መኮረና ያው እየበሰለ ነው አሁን ትንሽ ነው የቀረው ማለት አጠፋዋለሁ፣ ማለት ነው። መኮረኒው በእዛ እዚህ ላይ ጠርጡት አሁን። እና በምን እንሰራለን? በጣም ቀላል ግን በጣም የሚጣፍጥ ነው። ስሩና ሞክሩት። እንደምታዩት አሁን ትንሽ በሰል ብሏል ማለት ነው። እየበሰለ ነው አሁን ነጭ ሽንኩርት እንጨምራለን። እንደምታዩት ነጭ ሽንኩርት እንጨምር ያለውኝ እንትን ካላችሁ ዝንጅብል ካላችሁ ዝንጅብል ጨምሩበት፣ አላችሁ ማለት ነው። ከዚህ ዝንጅብል በጣም ነው የሚያጣፍጠው። በነገራችን ላይ አትክልት ነገር ላይ በጣም ነው የሚያጣፍጠው ዝንጅብል። ጨምሩበት ካላችሁ። እንደዚህ አድርገን ከነጭ ሽንኩርት ጋር ጥብስ እናደርገዋለን ማለት ነው። አብራችሁኝ ነው አያቸው ትድ ቤተሰቦች አሁን ከነጭ ሽንኩርት ጋር ጥብስ ብሏል። እነዚህ ደግሞ ያመሳሰሉ ቀነስ አድርጉት ግን እሺ እንትን እንዳይልባችሁ። አሁን ካሮት እንጨምራለን። ከላይ የተቀፈጥ የተበሸረውን ካሮት እንጨምራለን ማለት ነው። አሁን ቢስሚላህ ታታችን እንደዚህ እንጨምራለን እዚርናለዋለን ግን፣ ዝንጅብል እንዳትረሱ። እኔ አሁን ያሁን በመስራቱ የተነሳሁትና ለዛ ነው፣ ዝንጅብል የሌለው ዝንጅብል እንዳትረሱ። በጣም ነው የሚያጣፍጠው ዝንጅብሉ ማለት ነው። አያችሁት። ማሳላ ተባረክላ ከለሱ በጣም ነው የሚያምረው። አሁን ትንሽ ጠርሰዋለሁ ከካሮቱ ጋር አብራችሁኝ ነው። ማሻአላ እንደምታዩት ካሮቱ ጥብስ ብሏል። አብሮ ያው አትክልት ስለሆነ በጣም እንትን አንለውም፣ በጣም አናበስለውም። በጣም ማብሰል የለበትም አትክልት ስለሆነ እንትኑ ነው። ይሄንን በዛ ላይ ወይም ደግሞ አተር ነው የሚባለው ሀገራችን፣ እሱን እንጨምራለን። የአረንጓዴ ስር ማለት ነው። ግን እንደዚህ ተመራለን። በቃ ዛሬ ከኔ እራስ ከኔ ጋና ተስላላ ቤተሰብ ትንሽ ቀደም እናደርገዋለን። እንደምታየት አሁን በዛ ላይ አሁን ትንሽ ተጠብሷል። አያችሁ ማሻላህ አላ። አሁን ጥቅል ጎመን እንጨምራ፣ ቢስሚላህ ጥቅል ጎመናችንን እንጨምራለን። ያው እንግዲህ ቅርታ በአንድ ጊዜ ስለሆነ እንትን የምለው ላለ ማለቱ ይቅርታ እንጠይቃለን። ትላላችሁ አያችን በጣም ነው የሚያምረው። እራሱ ከለሩ ደሞ በጣም ነው የሚጠፍጠው። ተራሃ እኔ በአትክልት ነገር በጣም ነው የምወደው። እየሰራችሁ ብሉ። ማዳሙት ማስለምዷቸው ትላላችሁ። አደሰች አያችሁት፣ ማሻላህ። አሁን ትንሽ እንጠብሰዋለን። ኢንሻአላህ ተባረከላህ፣ በጣም ያምራል። ትንሽ እንጠብሰዋለን ማለት ነው። ማሻአላ ተቀልቆ ጎመናችን፣ ያው እንደነገርኳችሁ አጥብ ስለሆነ ብዙ አናደስ፣ ምንድን ነው የሚሆነው ብዙ አይደስልም። እሺ ማሻአላ ተባረክና፣ አሁን ቅመም እንጨምራለን። ባን ቅመም እንጨምራለን። አይ የምንጨምረውን ቅመም ከመሆን ፍልፍል አስዋድና እንትን ነው ከሙን፣ ኩፍላቷልና ኩዝ በራ ትንሽ ከሙን ትንሽ ጨው አናረጋለሁ። ትንሽ ፍልፍል አስወድ ትንሽ ነው፣ ሰዎች ብዙ አይበሉም ስለሚያቃጥል ማለት ነው። ትንሽ ነው ማረግበት። ከዛ ትንሽ ኩዝበረ ኩዝበረ፣ ይሄ ማለት ነው ኩዝበረ። ግን እንደው ገና በእኛ እንጃ ጠፋኝ። ስለዚህ ትንሽ እንደዚህ ያረግበታል። ከዛ አላ አቀላቅለዋለሁኝ ካረረብኝ በኋላ አሁን ከላይ እንትኖቹን ቃሪያውን ምናምን እጨምርበታለሁ። በዚህ ማለት ነው። ማሻላ ተባረችላች ተውራቱ ቢን እንተራ እንደምታዩት በዚህ መልኩ ኩዳሪ ደርሶልኛል። ማሻአላህ ትንሽ ከደህና አደርገዋለሁ። ያችሁት ማሻአላህ ተባረከላ፣ ከለሩ ራሱ ዋው ነው። ማሻአላህ ትንሽ ከደህና አደርገዋለሁ። ከዛ ጠፋው እንትን መኮረኒ ጨምረዋለሁ ማለት ነው። ማሻአላህ ተባረከላ፣ አሁን ደስ ይልልኛል። ከላይ መኮረናውን እጨምራለሁ ማለት ነው። መኮረናውን ጨምረ እቀላቀለዋለሁ። አያችሁ ሶሱ በዚህ መልኩ በስሏል። ማሻአላ ተባረከላ። ያው በስሎልኛል ማለት ነው። አሁን መኮረናውን እጨምራለሁ ከላይ ቢስሚላ ግን አዋህደዋለሁኝ ማለት ነው። መኮረናውን ሳቱን ቀንሰዋለሁ፣ ግን ትንሽ ታውት ሳቱን ቀንስ አድርጋችሁ ታውት እንትኑ ጣዕሙ፣ የሶሱ ጣዕም መኮረናው ውስጥ እንዲገባላችሁ ማለት ነው። አይ ማሻአላ ተባረከላ

እንደዚህ አድርጌ በደንብ አድርጌ አዋህደዋለሁ ማለት ነው። እዩት፣ ማሻላ ተባረከላ። በዚህ መልኩ ደርሱልኛል መኮረኒ ወይም አሁን ከላይ እንትን አረግበታለሁ በግዶኒስ ወይም ደግሞ ኩዝበረ አክደሩን አደርግበታለሁ ማለት ነው። ለሽታው እንዲሁም ደግሞ ከለሩ ያሳምራል ማለት ነው። የቱት ማሻላ ተባረከላ። እንዲደርሱልኛል አብረን እናቀርባለን ማለት ነው። እንደምታዩት በግዶኒስ ወይም ኩዝበራ ከላይ ላይ እንደዚህ አረግበታለሁ። ይሰጠዋል ማለት ነው። ማሻአላህ ደርሶልኛል ማለት ነው። ደርሶልኛል። ምን ብላ እላችኋለሁ። ተከታተላችሁኝ፣ አመሰግናለሁ ውድ ቤተሰቦች። ይሄው በዚህ መልኩ ለገበታ ደርሷል ማለት ነው። መኮረኒው በጣም ነው የሚጣፍጠው፣ ሰርታችሁ ቅመሱት። በዛ ላይ ደግሞ በጣም ቀላል ነው፣ አጭር ጊዜ ለልጆችም ይሆናል። ሰርታችሁ ቅመሱት እላችኋለሁ ውድ ቤተሰቦቼ። በያላችሁበት ሰላማችሁ ይብዛልኝ። ቻው ቻው።